አሰላሙ አለይኩም ወራህመቱላሂ ወበረካቱሁ፣ እንደምናላችሁልኝ ውድና የተከበሯችሁ ተመልካቾች ሁላችሁንም ሰላም ሰላም ብያለሁኝ። ዛሬ እንግዲህ የሚሸጥ ቤትና ቦታ ለምትፈልጉ መርሳ አባ ገትዬ ወረላሎ ሰፈር ማለት ነው፣ ስፓልት ዳር ላይ የምትመለከቱትን አሪፍ የሆነ ቤት ይዤላችሁ ቀርቤ ያለሁኝ መግዛት ለምትፈልጉ ስልክ ቁጥሬ 0922755929 ኢሞ፣ ዋትስአፕ፣ ቴሌግራም ይሰራል በዛ የገባችሁ እንግዲህ መጠየቅ ትችላላችሁ። ስለ ቤቱ ማንኛውንም መረጃ ማየትም ለምትፈልጉ፣ መግዛትም ለምትፈልጉ ሁሉን ነገር ከኔ ጋር ኮንታክት ማድረግ መገናኘት ትችላላችሁ ማለት ነው እና እንግዲህ ቤቱ እንደምትመለከቱት በጣም አሪፍ የሆነ ሰፊ የሆነ ለሰርቪስ መስሪያ ያለው ውስጡ ተገርፏል፣ ሊሾ ሆኗል፣ ኮርኒስና ምን ነገር ይቀረዋል፣ ሁሉን ነገር ያሟላ ቤት ነው እንደ አጠቃላይ ማለት ነው። እና ደግሞ ስፓልት ዳር ላይ ነው በዛው ላይ እና አሪፍ የሆነ ቤት ነው። የቦታ እና ቤት መግዛት ፍላጎት ላላችሁ እንግዲህ ከኔ ጋር ተነጋገሩ እና ስለ ዋጋው ምናምን ያለውን ነገር ስለቤቱ መረጃዎችን ከኔ ጋር ማግኘት ትችላላችሁ ማለት ነው። ለማንኛውም ጥያቄ እንደዚሁም ትእዛዝም ካላችሁ ስልክ ቁጥር ጋር በእኔ አገናኙ ማለት ነው። ቦታም ክፍት ቦታም እንደዚሁም ሌላም አካባቢዎች የምትፈልጉ ካላችሁ እንደዚሁ እኔ ጋር ትገናኛላችሁ ማለት ነው እና ቤቱ እንግዲህ እንደምትመለከቱት የውጭ ግርፍ ያው መስታወት ይቀረዋል። መስታወት እና ቀለም፣ የውስጥ ቀለም፣ የምትመለከቱት የውጭ ኮርኒስ ይቀረዋል። ሌላ ነገር ምንም ነገር የለበትም። ህጋዊና ጸዴ የሆነ ቤት ነው። እና ሁላችሁም እየገባችሁ መግዛት ትችላላችሁ። መግዛት ለምትፈልጉ ማለት ነው። እና ወደ ተመልካቾች ይህን ይመስላል እንግዲህ ለዛሬ። በጣም ብዙዎቻችሁ ጠይቃችሁ ነበር የሚሸጥ ቦታ አቅርብ አቅርብ አቅርብ ቤት አቅርቦታቸው ነበር እንግዲህ በጠያቄያችሁ መሰረት ማለት ነው ላችሁ ቀርብ ያለውን ቀሚስም ለምትፈልጉ ማንኛውንም ነገር ትእዛዝ ከእኔ ጋር መገናኘት ትችላላችሁ። ለምትፈልጉ መርሳ አባ ግትዬ ወረ ላሉ ሰፈር ማለት ነው። ስፓልት ዳር ላይ የምትመለከቱትን አሪፍ የሆነ ቤት ይጀላችሁ ቀርቤ ያለሁኝ መግዛት ለምትፈልጉ ስልክ ቁጥሬ 0922795529 ኢሞዋሳብ ቴሌግራም ይሰራል። በዛ የገባችሁ እንግዲህ መጠየቅ ትችላላችሁ። ስለ ቤቱ ማንኛውንም መረጃ ማየትም ለምትፈልጉ፣ መግዛትም ለምትፈልጉ ሁሉን ነገር ከኔ ጋር ኮንታክት ማድረግ መገናኘት ትችላላችሁ ማለት ነው እና እንግዲህ ቤቱ እንደምትመለከቱት በጣም አሪፍ የሆነ ሰፊ የሆነ ለሰርቪስ መስሪያ ያለው ውስጡ ተገርፏል፣ ሊሾ ሆኗል፣ ኮርኒስና ምን ነገር ይቀረዋል። ሁሉን ነገር ያሟላ ቤት ነው እንደ አጠቃላይ ማለት ነው። እና ደግሞ እስፓልት ዳር ላይ ነው በዛው ላይ እና አሪፍ የሆነ ቤት ነው። የቦታ እና ቤት መግዛት ፍላጎት ላላችሁ እንግዲህ ከእኔ ጋር ተነጋገሩ እና ስለ ዋጋው ምናምን ያለውን ነገር ስለቤቱ መረጃዎችን ከእኔ ጋር ማግኘት ትችላላችሁ ማለት ነው። ለማንኛውም ጥያቄ እንደዚሁም ትዕዛዝም ካላችሁ ስልክ ቁጥር ጋር በእኔ አገናኙ ማለት ነው ቦታም ክፍት ቦታም እንደዚሁም ሌላም አካባቢዎች ውጭ የምትፈልጉ ካላችሁ እንደዚሁ እኔ ጋር ትገናኛላችሁ ማለት ነው። እና ቤቱ እንግዲህ እንደምትመለከቱት የውጭ ግርፍ ያው መስታወት ይቀረዋል፣ መስታወት እና ቀለም፣ የውስጥ ቀለም የምትመለከቱት የውጩ ኮርኒስ ይቀረዋል። ሌላ ነገር ምንም ነገር የለበትም። ህጋዊና ጸደ የሆነ ቤት ነው እና ሁላችሁም እየገባችሁ መግዛት ትችላላችሁ። መግዛት ለምትፈልጉ ማለት ነው። እና ወደ ተመልካቾቼ ይህን ይመስላል እንግዲህ ለዛሬ። በጣም ብዙዎቻችሁ ጠይቃችሁ ነበር፣ የሚሸጥ ቦታ አቅርብ አቅርብ ቅርብ ቤት ብላችሁ ነበር። እንግዲህ በጠያቂያችሁ መሰረት ማለት ነው ላችሁ ቀርብ ያለውን ቀሚስም ለምትፈልጉ ማንኛውንም ነገር ትእዛዝ ከኔ ጋር መገናኘት ትችላላችሁ።